ሰላም የጌታ ጸጋና ሰላም ይብዛላችሁ ዛሬ በዚህ ቪዲዮ ጥያቄና መልሶችን እናካሄዳለን እስኪ ከመጽሐፍ ቅዱስ ምን ያክል ጥያቄዎችን መመለስ እንደምትችሉ ራሳችሁን ገምቱ ቪዲዮውን ላይክ እንደዚሁም ደግሞ ቻናል ሰብስክራይብ ማድረጋችሁን አትርሱ መልካም ቆይታ ጥያቄ ቁጥር አንድ እግዚአብሔር ለመጀመሪያ ጊዜ የተናገረው ቃል ምን የሚል ነበረ ሀ ሰማይ ይሁን ለ ምድርና ሰማይ ይሁን ሐ መርሃ በውሃና በውሃ መካከል ይሁን መብርሃን ይሁን አስር ሰከንድ አላችሁ መልሱ መብርሃን ይሁን ዘፍጥረት ምዕራፍ አንድ ቁጥር ሶስት ጥያቄ ቁጥር ሁለት በመጽሐፍ ቅዱስ ውስጥ ሐዋርያው ዮሐንስ ስንት መጽሐፍ ጽፏል ሀ አምስት ለሶስት አመርሃ አንድ መ ስድስት። አስር ሰከንድ። መልሱ ሀ አምስት ነው። ዮሐንስ ወንጌል፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ዮሐንስ ራይን አምስት መጽሐፎችን አብርክቶ ልናል። ጥያቄ ቁጥር 3 መጽሐፍ ቅዱሳችን ከያዛቸው የመጽሐፍት ብዛት ጋር እኩል ተመሳሳይ ምዕራፍ ያለው መጽሐፍ የትኛው ነው? ሀ መዝሙረ ዳዊት፣ ለ ትንቢተ ሕዝቅኤል፣ ሐ መርኋ ትንቢተ ኢሳያስ፣ መ ዘፍጥረት። አስር ሰከንድ አላችሁ። መልሱ ሐመርኋ ትንቢተ ኢሳይያስ 66 ምዕራፍ አለው። ጥያቄ ቁጥር 4 በአዲስ ኪዳን መጽሐፍ ቅዱስ ውስጥ አንዳንድ መጽሐፍ የጻፉ ጻፊዎች ስንት ናቸው? ሀ 3 ለ አራት ሐመርኋ 5 መ 1 10 ሰከንድ አላችሁ። መልሱ ለአራት ነው። ማቴዎስ፣ ማርቆስ፣ ያዕቆብ እና ይሁዳ። ማቴዎስ ማቴዎስ ወንጌልን ጽፎልናል። ማርቆስ ማርቆስ ወንጌልን ጽፎልናል። ያዕቆብ ያዕቆብ መልእክትን ጽፎልናል። ይሁዳ ይሁዳ መልእክትን ጽፎልናል። ጥያቄ ቁጥር አምስት በሕፃንነቱ የእግዚአብሔር ድምፅ የሰማው የመጀመሪያው ሕፃን ማን ነው? ሀ ሰሎሞን ለዮሴፍ ሐ ነቢዩ ሳሙኤል መ ንጉስ ዳዊት መልሱ ሃሙርያ ነቢዩ ሳሙኤል አንደኛ ሳሙኤል ምዕራፍ 3 ቁጥር 10። ጥያቄ ቁጥር 6 ጌታ ኢየሱስ ለመጀመሪያ ጊዜ ታምር ያደረገው የት ነው? ሀ ዮርዳኖስ፣ ለቤተሳይዳ ቤተሳይዳ፣ አመርሃ በቃና፣ መ በጥብርያዶስ ባህር መልሱ አምርሃ በገሊላ ቃና። ጥያቄ ቁጥር 7 ዮሴፍን ወንድሞቹ ስንት ጊዜ ጠሉት ተብሎ ተጽፈዋል። ሀ አንድ ጊዜ፣ ለአራት ጊዜ፣ አምርኋ ሁለት ጊዜ፣ መ ሶስት ጊዜ። አስር ሰከንድ አላችሁ። መልሱ መ ሦስት ጊዜ ነው ዘፍጥረት ምዕራፍ 37 ቁጥር አራት ቁጥር አምስት እና ቁጥር ስምንት ላይ ጥያቄ ቁጥር ስምንት ጌታ ኢየሱስ በቄድሮን ወንዝ ማዶ በተያዘበት ጊዜ የማልከሱን ጆሮ የቆረጠው ሰው ማን ነበረ ሀ ስም አልተጠቀሰም ለያዕቆብ ሐ ዮሐንስ መ ጴጥሮስ አስር ሰከንድ አላችሁ መልሱ መ ጴጥሮስ፣ ዮሐንስ ወንጌል ምዕራፍ 18 ቁጥር 10። ጥያቄ ቁጥር 9 እስራኤላውያን ከግብፅ ባርነት በስንት ዓመታቸው ወጡ? ሀ 430 ለ 400 ሐመርኋ 40 መ 140 10 ሰከንድ አላችሁ። መልሱ፣ ሀ 430 ዘጻት ምዕራፍ 12 ከቁጥር 40 እስከ 41። ጥያቄ ቁጥር 10 የአዲስ ኪዳን መጽሐፍ በስንት ሰዎች ተጻፈ? ሀ በ10 ለ በ15 አምርሃ በ6 መ በ8 10 ሰከንድ አላችሁ። መልሱ መ በስምንት፣ ነው። አንደኛ ማቴዎስ፣ ሁለተኛ ማርቆስ፣ ሶስተኛ ሉቃስ፣ አራተኛ ዮሐንስ፣ አምስተኛ ጳውሎስ፣ ስድስተኛ ጴጥሮስ፣ ሰባተኛ ያዕቆብ፣ ስምንተኛ ይሁዳ። በእነዚህ ስምንት ሰዎች የአዲስ ኪዳን መጽሐፋችን ተጽፈዋል። ቪዲዮውን ላይክ እንደዚሁም ደግሞ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ስንት እንዳገኛችሁ ኮሜንት ላይ ቁጭ አርጉ። ጌታ ኢየሱስ ከእያንዳንዳችሁ ጋር ይሁን።